የአርሴናል ደጋፊ ነኝ። ኳስ በጣም ነው ወደው። እንግዲህ እንደ ወንድነት ይታወቅልኝ። እንደገና እና ቢኒያም ስሙን እግር ኳስን በሬዲዮ እሱ ጋር ላይቭ ገባውኝ እና ከዛ በጣም ብዙ ሺህ ሰው እየተከታተለው ነው። ከዛ ረፍት ሳለ እንግዲህ ደራሲ መልቅ አብራ ትንገኛለች። ምን ታለ ይስራል ስሪናንስ እናንተ ግን አስቴራ ወቀላ ለአርሴናል የዘፈነችውን አልሰማችሁም? ዝም ይዘፈን ይዘፈን። ለአርሴናል ምን ዘፈች? ለበለ አራ ቼ እየጠበቁ